የአሜሪካ ጥቃት የኢራንን የኒኩሌር መርሃ ግብር አለማጥፋቱን የስለላ ሪፖርት አመላከተ። ዩናይትድ ስቴትስ በኢራን የኒኩሌር መስሪያ ቤቶች ላይ የፈጸመችው ጥቃት የሀገሪቱን የኒኩሌር መርሃ ግብር አላጠፋም እናም ምናልባትም በወራት ውስጥ ዳግም እንዲመለስ ያደርገዋል ሲል ፔንታጎን ጥቃቱን በተመለከተ አስቀድሞ ባደረገው የመረጃ ግምገማ ገልጿል። የኢራን አብዮታዊ ሪፐብሊክ የበለጸገ የዩራኒየም ክምችት በቅዳሜው የቦምብ ጥቃቶች አልተወገደም ሲሉ የመከላከያ መረጃ ኤጀንሲ ግምገማን የሚያውቁ ምንጮች ለኤቢሲ ተናግረዋል። ሁዋይት ሐውስ እንዳለው ግን የተሳሳተ ግምገማ በዝቅተኛ ደረጃ የተሰራ የስለላ ግኝት ነው በማለት አጣጥለዋል። ፕሬዚዳንት ዶናልድ ትራምፕ በኢራን የሚገኙትን የኒኩለር ቦታዎች ሙሉ በሙሉ ወድመዋል ሲሉ ሚዲያዎች በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱን ለማዋረድ እየሞከሩ ነው ሲሉ ከሰዋል። ዩናይትድ ስቴትስ 18 ሜትር ማለትም 60 ጫማ ኮንክሪት ወይም 61 ሜትር ማለትም 20 ጫማ መሬት ውስጥ ዘልቆ መግባት በሚችሉ በቬንከር ባስተር ቦምቦች በኢራን ውስጥ ሶስት የኒኩለር ተቋማትን ማለትም ፎርዶን፣ ናታዝንና ኢስፋሃንን መታለች። ነገር ግን የፔንታጎን የስለላ ግምገማን የሚያውቁ ምንጮች የኢራን የኒኩለር ስፍራ በአብዛኛው ያልተበላሽውና ተጽዕኖ ከመሬት በላይ ባሉ ህንፃዎች ላይ ብቻ የተገደበ ነው ሲሉ ይሞግታሉ። ወደ ሁለት የኒኩለር መስሪያ ቤቶች የሚገቡት መግቢያዎች ተዘግተዋል። አንዳንድ መሠረተ ልማቶች ወድመዋል ወይም ተበላሽተዋል። ነገር ግን አብዛኛው ከመሬት በታች ያሉ ህንፃዎች ከፍንዳታው አደጋ መልጠዋል። ማንነታቸው ያልታወቁ ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን ወደ ኋላ የመለሰው ከጥቂት ወራት በላይ ነው ተብሎ ተገምቷል። እና ማንኛውም የኒውክሌር ፕሮግራሟን እንደገና መጀመር እና ለመጠገን ምን ያህል ጊዜ እንደሚወስድ በሚለው ላይ የተመሰረተ ሊሆን ይችላል ይላሉ። የኢራን የበለጸገው የዩራኒየም ክምችት ከጥቃቱ በፊት መንቀሳቀሱን ምንጮች ለኤቢሲ አረጋግጠዋል። ዩናይትድ ስቴትስ አስራ አራት ሺህ ኪሎ ግራም የሚመዝነውን ግዙፍ የአርዳንስ ቦምብ የኢራንን የመሬት ውስጥ ማበልጸጊያ ተቋማትን ሊያወድም የሚችል ብቸኛ መሳሪያ እንደሆነ ይገመት ነበር። ትሄራን የኒውክሌር መርሃ ግብሯ ለሰላማዊ ዓላማ ነው ስትል ሁልጊዜም ትደመጣለች። የቅዳሜውን የአሜሪካን ጥቃት ተከትሎ በነበሩት የመጀመሪያ ሰዓታት ውስጥ የጋራ ጦር ኃላፊዎች ሊቀመንበር ጄነራል ዳን ኬን ለጋዜጠኞች እንደተናገሩት በተቋማቱ ላይ የደረሰው ጉዳት ለመገምገም ጊዜ ይፈልጋል ብለው ነበር። ነገር ግን ሦስቱም ቦታዎች በጣም ከባድ ጉዳትና ውድመት ደርሶባቸዋል ሲሉ አክለዋል። የሳተላይት ምስሎች በፎርዶ ኒኩለር ቦታዎች ላይ በሚገኙ ሁለት የመግቢያ ስፍራዎች ዙሪያ ስድስት አዲስ ጉድጓሮች እንዲሁም ግራጫ ብናኝና ፍርስራሾችን ያሳያሉ። ድረገጾቹ ከመሬት በታች ምን ያህል ጉዳት እንደደረሰባቸው ግን በምስሎቹ ልክ ግልጽ አይደለም። የኢራን የመንግስት ብሮድካስት ምክትል የፖለቲካ ዳይሬክተር ሐሴን አቤድኒ በአሜሪካ ኢላማ የተደረጉ ሶስት ቦታዎች ጥቃቱ ከመፈጸሙ ከተወሰነ ጊዜ በፊት ተወስደዋል ብለዋል። እናም ኢራን ቁሳቁሶቿ ቀድሞውኑ ስላሸሸች ትልቅ ጉዳት አላጋጠማትም ብለውም ይሞግታሉ። በሌላ በኩል የአሜሪካ ባለሥልጣናት ተልእኮውን የተሳካ ነው ሲሉ፣ የእስራኤል ባለሥልጣናትም አድንቀዋል። የመከላከያ ሚኒስትር ፔት ሄክሴት ማክሰኞ በሰጡት መግለጫ ሁሉንም አይቻለሁ የእኛ የቦምብ ጥቃት ኢራን የኒኩሌር ጦር መሳሪያ የመፍጠር አቅምን ያጠፋ ነበረ ብለዋል። ቦምቦቹ አውዳሚ አልነበሩም የሚል ሰው ፕሬዝዳንቱን እና የተሳካውን ተልዕኮ ለማዳከም እየሞከረ ነው ሲሉ ሄግስ ተደምጠዋል። የዩናይትድ ስቴትስ ኮንግረስማን የዲሞክራቲክ የምክር ቤቱ አባል ብራድ ሸርማን ለቢቢሲ እንደተናገሩት የትራምፕ አስተዳደር ድልን ለማወጅ ግልጽ ያልሆኑ ቃላትን እየተጠቀመ ነው ሲሉ ይከሳሉ። የቦምብ ጥቃት ተልእኮ ምን እንደተከናወነ እስካሁን ግልጽ አይደለም። አስተዳደሩ በፈጸመው ጥቃት ዘጠኝ የኒኩሌር ጦር መሳሪያዎችን ለመፍጠር በቂ ስለሆነው የኢራን የኢራንየም ስለማጥፋቱ አልተናገረም ብለዋል ሸርማን አክለውም፣ የኢራን የኒኩሌር ፕሮግራሙን አጠፋነ ሲሉ ሴንትሪፊዩጅ ተደምስሷል እና ወደፊት ኢራንየም የመፍጠር አቅሙ ወይም ክምችቱ እየደመሰሰ መሆኑን እንኳን አይናገሩም ሲሉ ተደምጠዋል። የምክትል ፕሬዝዳንት ቫንስ መግለጫን ጨምሮ ሁሉም ምልክቶች የሚያመለክቱት ክምችቱን ያገኘን አይመስልንም ብለዋል። ጥቃቱን ከመድረሱ በፊት የጭነት መኪናዎች ወደ አንዱ መገልገያ ሲሄዱ የሚያሳዩ ምስሎች የሉም ሲሉም ጠቁመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ እንዳሉት ከኢራን ጋር ያለው ጦርነት በሰኔ ወር ከጀመረ ወዲህ እስራኤል የኢራንን የኒኩለር ፍላጎት በመገደብ እንዲሁም የሚሳኤል ጦር መሳሪያዎቿን በማውደም ውጤታማ ሆናለች ብለዋል። ኔታንያሁ በጽህፈት ቤታቸው ባወጡት የቪዲዮ መግለጫ ላይ በእኛ ላይ የነበሩትን ሁለት ፈጣን የህልውና ስጋቶች አስወግደናል፣ በኒኩለር መጥፋት ስጋት እና 20ሺህ የባለስቲክ ሚሳይሎች ተወግደዋል ብለዋል። የሳውዲ የዜና አውታር አልሃዳት ስማቸው ያልተገለጸ የእስራኤል ምንጭ ጠቅሶ እንደዘገበው እስራኤል አብዛኛው የኢራን የበለጸገ ኢራንየም በፍርስራሹ ውስጥ የተቀበረ መሆኑን ታውቃለች ብለዋል። አሜሪካ 18 የስለላ ኤጀንሲዎች አሏት። አንዳንድ ጊዜ በተልእኳቸውና በአካባቢው ባላቸው እውቀት ላይ ተመስርተው የሚጋጩ ዘገባዎችን ያዘጋጃሉ። ለምሳሌ የአሜሪካ የስለላ ማህበረሰብ በኮቪድ-19 ዓመጣጥ ላይ አሁንም ስምምነት ላይ አልደረሰም። ወደፊት የስለላ ሪፖርቶች በተቋማቱ ላይ የተለያየ ጉዳት ደረጃን የሚያሳዩ ተጨማሪ መረጃዎችን ሊያካትቱ ይችላሉ። የሳይንስና የዓለም አቀፍ ደህንነት ተቋም ፕሬዚዳንትና የሚስትር የኒኩለር ጦር መሳሪያ ልማት ኤክስፐርት ዴቪድ አልብራይት ኢራን በአሜሪካ ጥቃት የደረሰባት ጉዳት ማለት የኒኩለር መርሃ ግብሯን ወደነበረበት ለመመለስ ከፍተኛ ጊዜ፣ ኢንቨስትመንትና ጉልበት ይጠይቃል ብለዋል። አልበርት በኤክስ ላይ በተለጠፉ ጽሑፍ ኢራን በዩናይትድ ስቴትስ እና በእስራኤል ከፍተኛ ክትትል ላይ ናት ሲሉም አክለዋል። እናም እንደገና ለመገንባት ከሞከሩ ለተጨማሪ ጥቃቶች ይጋለጣሉ። ሰኞ ዕለት ኢራን በሺዎች የሚቆጠሩ የአሜሪካ ወታደሮች መገኛ በሆነው ኳታር በሚገኘው አልሃዲድ አየር ሰፈር ላይ የሚሳኤል ጥቃትን በአሜሪካ ላይ ያጸፋ እርምጃ ወስዳለች። ያ ጥቃቱ በአብዛኛው የተጠለፈ ሲሆን ምንም አይነት ጉዳት አላደረሰም። ኢራን ከወሰደችበት አጸፋ በኋላ በፕሬዚዳንት ትራምፕ እና በኳታር ሸምጋዮች የተኩስ አቁም ስምምነት በኢራን እና በእስራኤል መካከል ተደርሷል ትላለች።